ራሴ ገንዘብ እሷ ምን አገባት? ትንሽ የመቃሚያ እንኳን ሰጠችም ማ ይሰጣ ይታቀና ሳኝም አታቅም። አረ የአንተ ሰርግ የተደገሰው በሷ ብራል እንዴ? አረ ሲያዝማ ሬሷን ነገር ታኝ እኔ ማ ልደባደብህ እኮ ነበር። በቃ እንጋደላለን እንጋጠማለን እያልኩ ነበር። ለካ ምን አይነት ክፉ ሰው መሳሻለች። ለማንኛውም ግን እሷ ያለችው ስም ማጥፋት ሳይሆን በቃ ገንዘቡ እንደጠፋባት ሚዲያ ላይ አንዳንድ ሰው እንዲያግዛት ብዬ ያንን ነገር አወራች እንጂ የቤተሰቧን ስም ለማጥፋት አይደል። ስም አልተናገረች፣ አገር አልተናገረች። ግን ሰው ነገረኛ ስለሆነ ለእናንተ መጥቶ ነገራችሁ። አንተ ደግሞ ደውለህ እዛው እመጣልሻለሁ አለሽበት ስትላት ተናደደች፣ አልቀሳ፣ ገደል እገባለሁ አለች። ለእናንተም ብትኖርላችሁ ይሻላችኋል እንትን ከምትሉ አሁን እዛ ላይ ምን የሚያደራርስ ነገር አለ? እሷ እንኳን ክፉ አደለችም፣ የኔ በፊትም በመዲናም በምንም ስለማቅ ለማንኛውም እኛ እምልህ ነገር ምንድነው መሰለህ? አሁንም ቢሆን በቃ እሷ ጋር ሰላም ፍጠሩ። እሷ ስራዋን ትስራበት። ዩቱብ ከፍችላታለሁ፣ ስራዋን ትስራ፣ አትናገሯት። በቃ ደውዬላት ነበረ። ዋይ አሰን በዛው መጣልሻለሁ፣ የቤተሰቤን ስም ለምን አጠፋሻ አለኝ አለች። እሷ እኮ ስም አላጠፋችም። በነገራችን ላይ ያረጋችሁትን ነገር የተናገረችው እኛ ምን አርገናት እኛ ምን አርገናት ነው እንደዚህ የምትለኝ ያለውን። መሸት ስንት አመት ሙሉ የሰራችበትን ገንዘብ አጥፍታችሁባት ነው። አጉድ ጉድ ጉድ። እዛ ጃዛ ቤት ሁለት ዓመት ሙሉ ተቀምጣ ብሯን ከጨፈጨበች በኋላ ሐሰን ያጠፋብኝ አለች። ሐሰን ነው ሳይሆን ሙሉ ቤተሰቡ ነው አጥፍቷል ያለችው። ሲጀመር ኢጃዛ ቤት ሁለት ዓመት ብትቀመጥ እሷ የሰራችው አስራ አምስት አመት ያ ሁላ ገንዘብ ታዲያ የት ሄደ? ለእናንተ አይደል የሚላከው። አረንጃ አባቷ አሰላሙ አለይኩም ልጆቼ፣ ዛሬ እንደምታዩት እንግዲህ የተዘጋጁ ለዛሬ አመት ለምናምን ያሉ የእህቶችን እንዴት አድርጌ እንደማስቀምጥ ነው የማሳያችሁ። እነዚህ አሁን ለዛሬ አመት የተባሉ ናቸው። ጨርቆቹ ተሰርተዋል። ቦንድድ አለበሱም፣ እንደዚህ እያለ ይቀመጣል ማለት ነው። ከዛ በኋላ ሰዎቹ በሚፈልጉበት ሰዓት የዛን ሰዓት አልብሰን ለሰዎቹ እናስረክባለን ማለት ነው። እና እንደዚህ ተደርጎ ነው የሚቀመጥላቸው። ይሄ አሁን የተለያየ ጨርቅ ነው። ይህም የተለያየ ጨርቅ ነው። እነዚህ ናቸው አሁን ላይ እንደዚህ አድርገን በኬሻ በኬሻ አድርገን ይቀመጥላቸዋል። ከዛ በኋላ በሚፈልጉት ሰዓት ቦልዱ ይናልሰን ነው። ግባ አሰላሙ አሊኩም ወንዶቼ። እንግዲህ ያው ይቅርታ ድምፁን ስላጠፋሁት፣ ያው አንዳንድ ጊዜ እህትና ወንድም በዚህ አይነት ሁኔታ ወንድም ለእህቱ ወይም እህት ለወንድሙ ብቻ ቤተሰብ በዚህ አይነት ሁኔታ እርስ በርስ ሲነጋገሩ መስማት ትንሽ ደስ አይለኝም፣ ይደብረኛል። ለዛም በጣም ስንነጋገራቸው የነበሩት ነገሮች በጣም ደባሪዎች ስለነበሩ ልጁም ትንሽ በንዴት ማይሆን ማይሆን ቃላት ጥሎ ስለነበረ እነዛን ነገሮች ማሰማት አልፈለግኩም። ለዛ ነው ድምፁን ያጠፋሁት። በጣም ብዙ ተጨቃጭቀን ነበረ። ያው እና ሲመስለኝ ሁለት ዓመት ኢጃዛ ቤት አሳልፋለች መሰለኝ። ስራ አታና እንግዲህ የሁለት ዓመት ደሞዝ ስላልበሉ ቆጭቷቸው አንገብግቧቸው የመጡ ነው የሚመስሉት እንጂ ጭራሽ ባደረጉት ነገር ምንም አይነት መጸጸትም ሆነ የጥፋተኝነት ስሜት አልተሰማቸውም። ጭራሽ ምንም ነገር አድርጋ እንደማታቅ፣ በጣም ክፉ እንደሆነች በቃ ብቻ የእሷ ሞራል የማይጠብቁ ነገሮች ነው ሲናገር የነበረው እና ያ ነገር ደግሞ ትንሽ ያበሳጫልም ይደብራልም ትንሽም አዝናንቶኛል። በቃ የምሬን ነው ምላችሁ እና ሲመስለኝ ሚስቱም ጋር ተጣልቷል። ያ ያ ነገር ተጨማምሮበት ነው ምስል እንግዲህ መጥቶ በጣም የማይሆን ነገር ነበር ሲናገር የነበረው በጣም ነበረ። ልብስ የሚሰሩትም ሀቢብም ከሄደው በኋላ በጣም በቃ ገርሟቸው ነበረ ማለት ነው ሲናገር የነበረው ንግግር። ግን አንዳንዴ ቤተሰብ ማለት ከቤተሰብ በላይ ማን አለ? ቤተሰብ ማለት ገበና ሸፋኝ ነው። ቤተሰብ ማለት ተገን ነው። ቤተሰብ ማለት በቃ የሆነ እናንተ ብቻችሁን ስትሆኑ የሚያግዛችሁ የሚረዳችሁ ጥላችሁ የማጥሉት የማቆርጡት ነገር ነው እና ከቤተሰብ በእንደዚህ አይነት መልኩ መገፋት፣ ከቤተሰብ በእንደዚህ አይነት መልኩ መጥፎ ነገር መስማት በጣም ነው ሞራል የሚነካው ማለት ነው። እኔ ወላሂ ነው የምላችሁ፣ ማንም ሰው ምንም ሊለኝ ይችላል። ኖርማሊ ሊከፋችሁ ይችላል፣ የምትወዱት ሰው ሲሆን። እኔ አሁን የማሉዱ ሰው ምናምን፣ ኖርማል ሰው ቢሰድበኝ የምናገረኝ አይሰማኝም ግን ወይ ባሌ ሲሆን ወይ ቤተሰብ የምለው ሰው ሲሆን ያንን ነገር ያደረገው ግን ስሜቱ በጣም ከባድ ነው። በጣም ነው የሚሰማኝ ማለት ነው። በጣምም ነው ረጅም ጊዜ ከውስጥ የማይወጣው እንደዚህ አይነት ቃላቶች፣ ሌላ ሰው የሚናገረኝ ነገር እና እንደዛ አይነት ነገሮችን ቤተሰብ ሲያደርግባችሁ ስሜቱ ከባድ ነው እና ይሄንን ቪዲዮ ራሱ እያቀረጽኩኝ በመሀል በጣም እየተገረምኩኝ ነበረ በንግግሩ በምኑ ምንም ነገር እንዳላጠፉ ምንም ነገር እንዳላደረጉ እሷ በራሷ እንዳጠፋችው ለጎረምሳ እንደሰጠች ምን እንዳለች ነበር እና እያወራ የነበረው ያን ያን ነገር ያው እንግዲህ ለሌላውም ሰው ለእሷም ቢሰሙት ደስ አይልም ብዬ ስላሰብኩኝ ረጅሙን ቪዲዮ በራሴ በድምጽ ልገባበት ችያለሁ ማለት ነው ውዶቼ እና እንግዲህ ኢንሻአላህ ያው ሁሉም ቤተሰብ ክፉ አይደለም። በጣም ብዙ መልካም ቤተሰቦች አሉ። በዚህ አጋጣሚ የልጆቻቸውን ቤት የሰሩ የዳሩ ልጆቻቸውን ያሳደጉ ብዙ አይነት ነገር ያ የ ብዙ መስዋዕትነት ለልጆቻቸው ብለው የከፈሉ ቤተሰቦች አሉ። ሀቅ ነው። በዛውም ልክ ደግሞ እንደዚህ የሚያደርጉ አሉ። ግን እዚህ አጋጣሚ ላይ ደግሞ አንድ ነገር ላስተላልፍ የምፈልገው ብዙዎቻችሁ ጠፍታችሁ የምትሰሩ ሰዎች ወጪ ይበዛባችኋል እና በዛ ምክንያት ገንዘብ ላይ ይጠራቀምላችሁ ይችላል። ቀጥታ በመዳሞች ጋር ቀጥታ የሄዳችሁ ሰዎች ታውቁታላችሁ ቅባት እያንዳንዱ ወጫችሁ የሚሸፈንላችሁ በነሱ ስለሆነ ምንም አይነት እንትን አይደርስባችሁም። ገንዘባችሁን ለቤተሰብ ለመላክም ለማጠራቀምም ለብዙ ነገርም ይመቻችኋል። ነገር ግን ኢጃዛ ቤት ያለ ሰው ከቅባት ጀምሮ እያንዳንዱን ነገር በራሱ ስለሆነ የሚያወጣው ገንዘብ ለማጠራቀምም ለቤተሰብ ለመላክም ሌላም ነገር ለማድረግ ስለማይመች ብዙ ጊዜ አተርፍ በያ ጉዳይ እንዳንሆን ባላችሁበት ጥንቅቅ ብላችሁ የነጋችሁን በ ማስብ ለቤተሰብም ከመላክ የራሳችሁን ማለት ቤተሰብ ማገዝ ባለባችሁ ማገዝ አለባችሁ። ግን ከዛ ውጭ ያለውን ነገር በስነስርዓት ይዛችሁ ሀገራችሁ ላይ ገብታችሁ ተለውጣችሁ መኖር ይገባችኋል ብዬ አስባለሁ። እንሻላ ቀጣይ ላይ ቆንጆ ማስታወቂያ አለ። እስከ መጨረሻው ድረስ ተከታተሉት። አዎ። አሰላሙ አለይኩም ወረህመቱላሂ ወባረካቱሁ። ውድና የተከበራችሁ እየአረምላልማነች ተከታታዮች እንዴት ናችሁ? እንዴት ከረማችኋል? ዛሬ እንግዲህ እጥር ምጥን ያለች ፏ ፈሻ ያለች ቆንጆ እየአረሚያ ይዤላችሁ መጥቻለሁ። ሀያቲክ ነስ ናት። እቺ የምትለ 6 ሜትር ናት። በእኛ ሂሳብ ወደ ስልሳ ሺህ ሦስት መቶ አካባቢ ይፈጃል ሙሉ ሁኖ ማለት ነው። እና እንደምታዩት በኳሊቲ በኦሪጂናል ቦንድር ነው የተሰራው። ጨርቁ በጣም ደስ የሚል ነው እንደምታዩት ነው። ትራሶቹም ለእኛ ጋር ትራስ በቦንድር ነው የሚሰራው። በስፖንጅ እንዳይመስላችሁ በቦንድር ቁርጥራጭ ነው የሚሰራው። ይህንን አውጥታችሁ ማጠብ ትችላላችሁ። አብረን አንሰፋውም። እንደምታዩት ይሄ ዚፑን ከፍታችሁ ማጠብ ትችላላችሁ ማለት ነው። ስፖንጅ አለው ውስጡ እንደምታዩት እንደዚህ ነው። ቦንድሩም ደግሞ እንደምታዩት ቆንጆ ቆንጆ ቆንጆ ቦንድር ነው የምንጠቀመው። እንዲያው ብዙዎች አድራሻችንን እየጠየቃችሁን ነበር። አድራሻችን እድገት ህንፃ 382 ቁጥር ነው፣ ደሴ ማለት ነው። እዘዙ በፈለጋችሁ ሰዓት ይደርስላችኋል። በአስቸኳይም አዘዝ የምትፈልጉ በአስቸኳይ እናደርስላችኋለን። ሊቀመጥ የምትሉ ደግሞ ጨርቆቹን እንደነዚህ እየሰራን እያዘጋጀን በኬሻ ይቀመጡላችኋል። ካለቀ በኋላ ሙሉ ብር ይከፍላችሁ ተወስዷላችሁ ልትመጡ ስትሉ ቅድሚያ ተሰውቁናላችሁ፣ አዘጋጅተን እንጠብቅላችኋለን። ይጫናል ማለት ነው። እንደምታዩት እንግዲህ መጋረጃዎች አሉን፣ ምንጣፍ አለን። ሁሉንም አይነት ያሟላ ነገር ነው የምናቀርበው። ያው ትናንት ይሄንን አሳይቻችሁ ስለነበር ብዙዎቻችሁ ስለወደዳችሁት በግልጽ ደግሞ በደንብ እንድታዩት ብዬ ነው። ወንድዱ በቃ አስተማማኝ ነው አልኳችሁ። አማናውን በእኛ ጣሉት። በቅርብ ቤተሰብ ካለ በአካል መጥተው ምን አይነት ወንድ ምን አይነት ጨርቅ እንደምንሰራ ማየት ይችላሉ። ጨርቆች ደግሞ አሁን አዳዲስ የገቡ ጨርቆች አሉ። እዚህ ጋር እንደምታያቸው ናቸው። ፏፏፏፏ ያሉ ጨርቆች ናቸው ያሉ። ጥራቱን በእኛ ተውት። እኛ ሰርተነው ምንም እንደማይሆን እርግጠኛ ሆነ ያማረ የተዋበ ጥራቱን የጠበቀ ምርጥ በወንድድ በፈለጋችሁበት ሰዓት፣ እፈለጋችሁበት ቦታ እናንተ ከፍላችሁ እንልክላችኋለን። ክፍያ ባንች ነው የምትሉኝ ሰዎች ግን ማለት ነው። ስታዩኝ እኔ ሲኖ ሹፌር መስላለሁ። በእናንተ ነው ክፍያ የምታዩት እንግዲህ ጨርቆቻችን እነዚህን ይመስላሉ። ሰሞኑን ቡኒ በቤጅ የተሰራለ እስኪ ከለበሰ አሳያችኋለሁ። በጣም ተወዱታላችሁ። ምርጫችን ተውት፣ በቃ አንደኛ ነው አልኳችሁ። ላጤዎችም አሉን፣ በነገራችን ላይ ማግባት የሚፈልጉ ደውሉልኛ፣ እድራችኋለሁ